ገዳም የሚኖሩትን አባቶች መግደል፣ ማሰቃየት፣ ገዳማቸውን ማቃጠል የሚቀጥለውን እልቂት ለመፍጠር ምን ብሏል? ገዳማቱ የወታደር ማሰልጠኛ ናቸው ብሏል። ሰብስቧቸው እዚህ አዲስ አበባ ዙሪያ ያደለም እን ገዳማት ወታደር ሲያስለጥኑ ያገኘ ናቸው። እዚህ ወጃ እንኳ እዚህ አዲስ አበባ እነሱ ኦርቶዶክስን ካላጠፉ አይተኝም። ምን ያደርጋል? በገዳም በቤተ ክርስቲያን ወታደር ማሰልጠን፣ ግድያን፣ ገዳይን ማዘጋጀት ምን ያደርጋል? አባቶቻችን በግፍ ታርደዋል፣ ተገለዋል። ሰሞኑ የጣናነሽ የሚል አንድ መርከብ ገብቷል። ሰላም ጤና ስትልን ወደ ተከበራችሁ የኢኦቲ ሪአክት ሰዎች ደምቃችሁልኝ በአዲስ ቪዲዮ ተመልሰች አለው። በዚህ ቪዲዮ የምንመለከተው እንግዲህ ሰሞኑን በሚከሰተው በአባቶች ጉዳይ እንደዚህ አይነት ጥያቄ ተፈጠረባችሁ ካላችሁ እኔ በዚህ ምድር ላይ በጣም በርካታ ነገሮችን ልረዳ እችላለሁ። ነገር ግን ገዳም የሚኖሩትን አባቶች መግደል፣ ማሰቃየት፣ ገዳማቸው ማቃጠል ይህንን ነገር ግን መቼም ልረዳው የማልችለው ጉዳይ ነው። አንድ አባት እኮ ገዳም የሚገባው ዓለም ውስጥ ያለውን ነገር አልፈልግም፣ በቅቶኛል መኖር የምፈልገው ከእግዚአብሔርና ከእግዚአብሔር ጋር ብቻ ነው ሲል ነው። ፖለቲካውን፣ ስልጣኑን፣ ገንዘቡን፣ ዝናውን ብቻ በዚች ዓለም ላይ ያለውን ነገር አልፈልግም ከራሴና ከሌሎች ገዳማውያን ጋራ እግዚአብሔርን ሳመሰግንና ከእርሱ ጋር ብቻ ለመኖር ወስኛለሁ ሲል ነው ገዳም የሚገባው እና እነዚህን አባቶች ምን አድርጉ ስትሉን የምትገሏቸው ሲጀምር ገዳም ምንድን ነው የምትሰሩት እዛ ስልጣን የለ ፖለቲካው የለ ገንዘብ የለ ምንም እኮ የለም እዛ እሺ እዚህ ያለውን እንኳን እንረዳለን ለመሬቱ ለስልጣኑ ለፖለቲካው ለገንዘቡ ለስንት ነገር ሰው ሲጋደልና ብዙ ክፋትን ሲያደርግ እናያለን እሺ እሱን እንረዳለን ገዳም አባቶችን ለእናንተ በጸለዩ ሁሉን ነገር ለእናንተ ትተው ስለሄዱ እሺ ይገደላችሁ? እስቲ ምን አገኛችሁ? ስልጣን ተገኘ? ፖለቲካው ደራ? ሀብታም ሆናችሁ? ምድር ሰፋችሁ? እስቲ ገዳም እንኳን የት እንደሚሰራ አስተውላችሁ ተመልከቱ። ከከተማ ውጪ እልም ያለ ገጠር ውስጥ፣ እልም ያለ ጫካ ውስጥ ውሃ፣ መብራት፣ ምግብ እንኳን የሌለበት አካባቢ ነው ገዳሞች የሚሰሩት። በዚህ ሁሉ ስቃይ ውስጥ የሚኖሩትን አባቶች ምን አድርጉ ስትሉ ነው እዛ ድረስ ሄዳችሁ ቤታቸው ድረስ ሄዳችሁ መግደል፣ ማሰቃየት፣ ማሳደድ፣ ቤተ ክርስቲያንን ማጥፋት፤ እኔ እንጃ እንደዚህ የሚያደርጉትን እኔ ሰዎች ብዬ አልጠራቸውም። ይህ ጥያቄ እንግዲህ ብዙዎች ይመስለኛል ከእኔም ጭምር ሰው በዛ ቪዲዮ የምንመለክተው እንግዲህ፣ የዚህን ጥያቄ ምላሽ በዚህ ቪዲዮ መለስላችሁ ነው ወይም የምታገኙ ነው የሚሆነው። ሁላችሁም ቪዲዮ ላይክ ማድረጋችሁን እዚሁም ደግሞ እስከ መጨረሻ ድረስ ማየታችሁን እንዳትረሱ። ያው ሰሞኝ የተፈጠሩ ነገሮችን እናውቃለን ከዚህ ከአበሱ ግድያ ጎን ለጎን በዘማሪት ዮርዳኖስ ጉዳይ እንግዲህ ብዙዎችን እያወቀ ነው የሚገኘው፣ ብዙዎችን እየረበሸ ይገኛል። እሱ ነገር ወይ እያሰደበ ነው የሚገኘውና እስኪ አንድ ወንድማችን ነው ነገር ላሰማቸው መጀመሪያ ዘማሪት ዮርዳኖስ ለአገልግሎት በሄርንበት ቄስ ደበበ ደፍሮኛል፣ ልጅም የእሱ ልጅ ነው። እሱ ግን አሁንም በቅስና እያገለገለ ነው ስትል ምን ትዝ እንዳለኝ ታውቃላችሁ? የሆነ ወቅት ማለት ነው ጓደኛዬ በችኩ ፍቅር ምርቅን ብሎ ከንፈሩን ከግንባሯ ላይ ሲያትመው ተው እንጂ ይሄን እኮ አባናቸው የሚስሙት አለችኝ፣ ሲለኝ እንዲህ ከንፈሯን ስም የምትልህን አትሰማም ነበር እንዴ ብዬ የሳኩት ትልቅ እና ወፍራም ሳቅ ነው ትዝ ያለኝ። በነገራችን ላይ መድረክ ላይ የሚዘምሩ ሴቶች ጥሩ ህይወት የላቸውም። በቀላሉ ነው ተጠልፎ የሚወድቁት። ካላመናችሁ ሂዱ ጠጋ ብላችሁ ህይወታቸውን መርምሩ። ማንም ነው የሚወዘውዛቸው። እኔ በጣም ነው የሚያሳዝኑኝ። በነገራችን ላይ እና ሴቶችዬ፣ እንዲያው መድረክ ላይ ፊት ፊጡኒጡኒጥ የምትሉትን ነገር ብታቆሙ ጥሩ ነው። ኪዋንም እኮ ስትውረገረግ ነው ሰይጣን ያውረገረጋት ረገረጋት የሚል ስንቱ ሸለመት ለመሰላችሁ። ወለተ ማርያም፣ እህተ ማርያም፣ ወለተ ገብርኤል እና አንድ መርሳት የሌለባችሁ ነገር የካህኑ የኤሊል ልጆች አፊንና አፊናስ የሚባሉ ዲያቆኖች ነበሩ። እነርሱ ወደ ቤተ መቅደስ የሚመጡ ቆንጆ ቆንጆ ሴቶችን እየመረጡ ይነፏቸው ነበር። እና እውነተኞች ባሉበት ደግሞ ሲሰኞች አስመሳዮች እንዳሉ ደግሞ ማሰብ አለባችሁ። ለነገሩ እነሱም ሸለመጥማጥ ናቸው። የበላቸው መለጠፍ ይወዳሉ። አገልጋይ ነን በሚሉ መንፈሳዊ በሚመስሉ ሰዎች እውነት ለመናገር የብዙ ሰዎች ሕይወት ተበላሽቷል። 2011 ዓመተ ምህረት ይመስለኛል አንዲት እህት በጣም በንባት አጅባ በጣም ውስጧ ተሰብሮ ዲያቆን እገሌ እኮ እኔ ጋር ሴክስ አድርጎ እኔን ትቶ ሌላ ሴት በተክሊላ ገባ እኮ ስትለኝ በጣም ግራ ተጋብቼ ነበር። እንዴት ይሄ ያደርጋል ስላት፣ ከኔ ጋር ዝሙት ሰርተህ በተክሊል ማግባት ሳያንስ እንዴት ደግሞ በቅዳሴ ታገለግላለህ ስለው እኮ እን ምን ችግር አለው ቄስ እገሌም እኮ ሁለት ሚስት አለው፣ በኩራት የተናገረው ነገር ጭራሽ የበለጠ ውስጤን ሰበረው ብላ በሀዘን ስሜት የነገረች ነገር ትዝ ስላለኝ የዘማሪት ዮርዳኖስ ህመም እውነት ህመሜ ነው። እውነቴን ነው የምነግራችሁ። ስልጣን ሳይኖራችሁ በድፍረት የሚቀድሱ እኮ ስተው። ሳሙኤል እኮ ኦርቶዶክስ ቤተክርስቲያን ውስጥ እያለ ሁለት ሚስት የነበረው ቄስ እኮ ነው፣ ይቀድስ ነበር በድፍረት በኋላ ሲናቃበት በነጻነት ወደሚሰክስበት ላሻለ ማለት ነው። ዘማሪት ዮርዳኖስ በጣም ነው የተበደለችው። በነገራችን ላይ የሞራል ጉዳት ማንነትን ሙሉ ለሙሉ ይቀይራል። እና ሳይኮሎጂካሊ ስትጎዱ በቃሶ ጋር መግባባት አትችሉ። የሆነ ድብርት ይለቅባችኋል። ዝምታን እንድትመርጡ ያደርጋችኋል። የልጅነት ያነጫንጫችኋል፣ አኩራፊ ያደርጋችኋል፣ ኮንፊደንስ ያሳጣችኋል። በነገራችን ላይ በአንዳንድ ክፉ ቄሶች ሁሉንም ቄሶች ልንሰድባቸው አንችልም። ከቅዱሳን ሐዋርያት መካከል ይሁዳ እንደተገኘ ረሳችሁ እንዴ? ቼስ ላይ ግዛት ወንድማችን የተናገሩ እንግዲህ የአብዛኛው ዘማኝ ታሪክ በዚህ መንገድ ነው። እና በዚህ ምክንያት እንግዲህ እኔ ዘማሪዎች መትችት አለባቸው የራስ ብዙ ጊዜ ሴቶች ነው የሚጠጩት የሚደፈሩት እነሱ ነው የሚጠጡት፣ እነሱ ነው ኦኬ መናገር ይፍሩትም እነሱ ነው። ወተን ከተናገረን ሌላ ወንድ አያገባንም፣ እንደዚህ አይነት ነገር ብቻ ስማችን ይጠፋል፣ የአባታችን እናታችን ይጠፋል እያሉ ከተደፈሩ በኋላም አፍነው ነው ይቀመጣሉ። የሆነ ጊዜ ነው እንደዚህ አይነት እንደዚህ እንደዚህ ማሪ የሚወጣውና፣ ከወጣ በኋላ ራስ የሚተሰደው የሚሰደው እነማን ናቸው? ራሳቸው ናቸው። ይሄ በጣም የሚያሳፍር ነገር መደረግ የሌለበት ነገር ነውና እታችን እግዚአብሔር ተወጣ ተናግራለች፣ አለቀ በቃ፣ ወጣ ተናግራለች። ይሄን አምነ መቀበል አለብን። እንደዚህ አይነት ካነቶች አሉ አሉ በነዚህ ካህናቶች ምክንያት በሽታን ሰደባለሽ። አትሰደብ። በዚህ ዘመን ብቻ ነው የካህናቶች ያሉት፣ ኤስ ኤም ይወስን አይደለም። አንድ ትምህርት ላሰማችሁ። አንድ ጠንቋይ የሆነ ቄስ ነበር። እየሰማችሁ ነው? ይህ ካህን እየጠነቆለ ቤተ መቅደስ እየገባ ይቀድስ ነበር፣ እና ህዝቡ ስራውን አወቀበት። ስለዚህ አንድ ቀን ሥርዓተ ቅዳሴ ተሰይሞ ሊገባ ሲል ህዝቡ ከዚህ በላይ ይበቃናል፣ ቀድሶ ሲወጣ ገለ እንገለዋል፣ እንቀጥቅጠናሉ። የጠንቋይነት የማታቅ አንዲት ንጹህ የሆነች ሴት ቅዳሴውን አስቀድሳ ለመቁረብ ገባች። ማንም አያስቀድስም፤ እሱ ቤተ መቅደስ ሲገባ ሁሉም ውጪ ነው የሚሆኑት፣ ላለማየት፣ ላለመስማት። ገባ፣ ቅዳሴውን ቀደሰ። ከዛ ያቺን ልጅ አቁርቧት ቀጥ ብለው ወጡ። እየሰማችሁ አቁርቧት ወጡ። ከዛ በኋላ ሰው ሁለቱንም ያዛቸው። አንቺ ጠንቋይ ከሆነ ቄስ በመቁረብሽ፣ እሱ ደግሞ ጠንቋይ ሆኖ ቤተ መቅደስ ገብቶ በመቀደሱ ሁለታችሁንም ልንገላችሁን፣ አሏቸው። ልጅቷ ምንም ስለማታውቅ ዝም አለች። ያ ቄስ ግን ቢያንስ ከመግደላችሁ በፊት አንድ እድል ስጡኝ፣ ምን እንደሆነ ቢያንስ ልንገራችኋል። አዎ ጠንቋይ ነኝ ያለ፣ አዎ ጠንቋይ ነኝ ምንም አንድና ሁለት የለው። ግን የቤተ መቅደሱን በር ለመሳለም፣ እሱን በር ስሳለም እንደ ንብ ቀፎ ላይ ላይ ረበው ሲያስጠነቁሉኝ የነበሩት አጋንንት በሙሉ ረግፈው ይሄዳሉ። ቤተ መቅደስ ላይ ገብቼ ማንም ሳያየኝ ወደ ቤተ መቅደሱ ስገባ ራሱ የቤተ መቅደሱ ጠባቂ መልአክና ጌታችን ኢየሱስ ክርስቶስ በሩ ላይ ይጠብቁኛል። እኔን በሳት ሰንሰለት አስሮኝ ንጹሕ አይደለውምና ስጋውን ደሙን መንካት ስለማልችል እሱ ራሱ ግን እኔን ሆኖ ቀድሶ አቅርቦ ይወጣል። ልክ ሲጨርስ ቅዳሴውን እኔን ፈቶኝ ውጣ ይለኛል አለ። ይሰማችሁ ማንም የረከሰ ሰው የአምላክን ቅዱስ ስጋና ክቡር ደሙን ስለነካ ስጋና ደሙ የሚረክስ እንዳይመስላችሁ። ንጹህ የሆነው እግዚአብሔርም ቆሻሻ የሆኑ በኃጢአት ያደፉ ሰዎች ላይ ክብሩን ስለገለጠ እግዚአብሔር ይረክሳል ማለት አይደለም። ቅዱስ ሥጋውና ክቡር ደግሞ ክቡሩ ዝቅ ይላል ማለት አይደለም። ወንድማችን ዲያቆን ዘላለም እግዚአብሔር ስለምን ቃሎቱን ያሰምራል። ይሄ ብቻ አይደለም እንግዲህ ዘመድኩንም የተናገረው ነገር አለ። ማንም ቤተክርስቲያን አይወክላትም። ከዚህም እንደምናን እንደምንናገረው የዘመድኩን ሐሳብ እነሱ በምንም ተነስቶ ዘመድኩን ባጠፋው ጥፋት የኢትዮጵያ ቤተክርስቲያን የምትወቀስበት ምክንያት የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔን ሌባ ሁን ብላ አላስተማረችኝም። ቀጣፊ ሁን ብላ አላስተማረችኝም። ሰካራም፣ ዘማዊ ሁን ብላ አላስተማረችኝም። እኔን ጠንቋይ ሁን ብላ አላስተማረችኝም። መተተኛ ሁን ብላ አላስተማረችኝም። ደቦችን አስለቀስ ብላ አላስተማረችኝም። ሙዳይ ምጽዋት ስበር ብላ አላስተማረችኝም። ጋለሞታ ሁን ብላ አላስተማረችኝም። በአፍም በመጽሐፍም የለም። የኢትዮጵያ ቤተ ክርስቲያን ንጽሕት ናት፣ ቅድስት ናት። አልቦ ነውር፣ ምንም ነውር የሌለባት ቤተ ክርስቲያን ናት። ቤተ ክርስቲያኒቷ ማለት ነው። ዘመን ያመጣቸው የቤተክርስቲያኒቷ ወኪሎች አስተማሪዎች የተባሉ ሳይገባን አውደ ምረቱ ላይ የወጣን ሰዎች ግን ቆሻሾች ልንሆን እንችላለን። ባለጌዎች ስዶች ልንሆን እንችላለን። አዎ ብዙ ሰው ብዙ ሰው ብዙ ሰው አልቅሷል። የስንት ሕፃናት የስንት ወጣቶች ክብረ ንጽሕና ተገፏል። ከዚያ አልፎ ወንድ የሚደፍሩ ሕፃናት የሚደፍሩ ነውረኞች ተፈጥረዋል። ቃሊት ሂዱ፣ ቂሊንጦ ሂዱ፣ በየእስር ቤቱ ሂዱ። የመኖክሴ ማዕት፣ የቄስ ማዕት፣ የዲያቆማ የምናም ታያላችሁ። እዛ በነውሩ የገቡ ማለት ነው በኖር ይገቡ ቤተክርስቲያኒቷ እዛ አይደለም ቤተክርስቲያኒቷ ነግር አይደለም አንዳንዴ ጥጋብ ሰይጣንም ብቻ አይደለም አንዳንዱ እኛ የምንሰራውን ኃጢአት ሰይጣን ራሱ ይደመምበታል በእድሜ ይበልጠናል በተንኮል ይበልጠናል በኃጢአት ይበልጠናል ነገር ግን ይህንኛውን ኃጢአት ይህኛውን ውሸት እንዴት እኔ ሳላውቀው ሁላ ብሎ የሚገረምብን ይመስለኛል ራሱ ሰይጣን ምን አይነት ስሆኑ እኔ ይህንን አላውቅም ምስኪል ድረስ ማለት ነው። ወንድማችን እግዚአብሔር ይስጥልን ዘመድኩን። እንግዲህ አሁንም ቢሆን የምናገረው ነገር ምንድን ነው፣ በአንድ ሰው ምክንያት ሬሻ ትሰደም። ነገር ግን የጠቃውም አካል መተጀት የለበትም ብዬ አስባለሁ። ልንደግፈው ነው የሚገባው። ዘማይ ሲወደነ ስጥ ጠቃው በለ ስትናገር ይበላችሁ፣ እንደዚህ ናችሁ፣ መረክ ላይ ወታችሁ እንዲህ እንዲህ አትበሉ አይባልም። እንደዚህ ተጎድታለች፣ ጠቅታለች። ሲጀምር ተደፈርኩ ነው ያለችው ልጅቷ እኮ መደፈር ውስጥ መረክ ላይ ወታችሁ እንዲህ ማለት ምን አመጣው? ሲጀምር አይገናኝም። ወታ ብትልስ ኦኬ አለችም በለሽ መረክ ላይ ወታለች ካን እኮ ናቸው ከእነዚህ ያለው ሰው እኮ ናቸው እነዚህ ነገር እንዴት ያደርጋሉ እንዴ መምከር እኮ ነው የሚያስፈልገው እንዴ አታድርጊ እንዲህ አድርጊ ማለት ነው የሚያስፈልገው እንጂ እነዚህ ነገር ከፈጸሙ በኋላ አሁን ደግሞ እህቶችን መተቸት ብዙ የሴቶች ላይ በኛ በኢትዮጵያ በጣም የተለመደ ነገር ነው ይሄ ነገር ራሳቸው ጥቃት ደርሶባቸው እነሱን ነው የምንተችው በዚህ የተነሳ ነው የፌሚኒዝም ምናምን የሚባል ነገር ብዙ ጊዜ የምንሰማውና ይህን ነገር እንጠንቀቅ ተካለለም እናስወግደው ያስፈልጋለው አዲስ ነገር መፈጣሪት ነው ብዬ አስባለሁ ስለዚህ በአንድ ሰው ምክንያት ማን ካህንም ሆነ ጳጳስም ሆነ ፓትሪያርክም ሆነ በየትኛው አካል ቤተ ክርስቲያን አትተችም አትለካም ማለት ነው። እሺ፣ ማንም አይወክላትም በማንም አትወክለም። እሷሽ እኛ የምትወክለው እንጂ እኛ እሷን አንወክላትም። ኦኬ፣ እንደዚህ አድርጉ ብላ ካስተማርን የስተ ትምህርት ካላስተማርን ትክክለኛውን የቤተ ክርስቲያን ትምህርት እናስተምር ከሆነ ያ ትምህርት የቤተ ክርስቲያን ትምህርት ነው የስተ ትምህርት እናስተምር ከሆነ የእሷ አይደለም አለቀ በቃ። ስትጀምር ስህተት የሚባል ነገር የለባትም ቤቱ የእውነት አምድና መሰረት ነው ያላ ስህተት የሚባል ነገር የለባትም። ካለ ስህተት የሚባል ነገር ካለ የእሷ አይደለም እነዚህ አይነት መጥፎ ነገሮች ባም ነገሮችም ካሉ የእሷ አይደሉ። ለምን ቤቱ የእውነት አምድና መሰረት ስለሆነ፣ ይሄን ነገር ማወቅ አለብን። ወደ ዙቃላ ጉዳይ ስንመጣ እንግዲህ አባቶች የተገደሉ ይገኛሉ። ዙቃላ ብቻ አይደለም። እንግዲህ ይታሰራሉ፣ ይታፈኑ፣ ይገደላሉ። ዋይ ለምን በሚያ ይፈጠርብናል? አቀደሙ እንደ ማቺ እንዳነሳ ጥያቄ ይፈጠርብናል። ለምን እንደ ምን ለማቺ ነው የሚገረው ተሚን ነገር። እስቲ ከዚህ በፊት መምህር ፋንቶን ዋቄ ያነሳው ነገር አሰማችሁ። የሚቀጥለውን እልቂት ለመፍጠር ምን ብሏል? ገዳማቱ የወታደር ማሰልጠኛ ናቸው ብሏል፣ ሰብስቧቸው በዚህ መሰረት አሁን ቅድም ያነሳው አበብኔት የታሰሩበት አካባቢ ያለውን ሌላ ታሪካዊ ቤተክርስቲያን፣ ቅርስ ለማጥፋት እየሞከሩ ነው። እነሱ ኦርቶዶክስን ካላጠፉ አይተኙም ካልተሸነፉ በስተቀር። ስለዚህ ይሄ እየተሰበሰበ ይሄ ነገር ብሎ ነበር። እንግዲህ ወንደ መምህር ፋንታን ዋቂ እና አሁንም የሆነ ያለው ይሄ ነው። ቤተክርስቲያን ማጥፋት የተፈለገው የቤተን ቅርስ ማጥፋት የተፈለገው አንድ አባት ከታፈነ የሆነ ነገር ይወሰዳል ከዛች ደብር ማለት ነው። ይህን ነገር እንግዲህ ታችንም እታችን እንደ ፍዴ ያጋጠችው ነገር አለ። እስኪ ላሰማችሁ እሱን ነገር። ሰላም ለእናንተ ይሁነት ወንድሞቼ፣ እንዴት ናችሁ? በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም አባቶቻችን በግፍ ታርደዋል፣ ተገለዋል፣ ታፍነው ተወስደዋል። በጣም በሚያሳዝን ሁኔታ ያለፈው ዓመት ሰኔ አስራ አምስት ቀን በተመሳሳይ ሁኔታ እንደዚህ ግፍ ተፈጽሞ ነበር። ድምጻችንም ማሰምተን ነበር። እንግዲህ ዝምታው እስከ መቼ እንደሆነ አላቅም። ግን የገዳም አባቶችን ታርጌት ያደረገ ትልቅ ሴራ እየተሰራ ነው ያለው። ግን ብዙ ሰው አለቃም። ማለት ያው ብዙ ጊዜ የሚያገናኙት ከፖለቲካ ወይ ከምናምን ጋር ነው እና ግን ሴራው ግን ዲፕ ነው። ለምን ገዳማት አሁን የከተማ አባቶች አይደሉም እኮ እየሞቱ ያሉት። ገዳም ገዳም ተመርጦ ኤሪያዎች አሉ አባቶች። እንግዲህ እነዚህ ከፖለቲካ ጋር ግንኙነት የሌላቸው አባቶች ስለኛ፣ ስለ ሀገር፣ ስለ ሚድሪቱ የሚጸልዩ ራሳቸውን አግለው ከዓለም ከምን እንግዲህ አስቡ፣ ሁሌ ወደ ፈጣሪያቸው የሚጸልዩ አባቶችን ታርጌት ያደረገ ነው። በእርግጥ ለእነሱ ሰማዕታትን መቀበል ምንም ላይሆን ይችላል። ገባቸው የሚኖሩበት ዓላማ አላቸው። የሚያዩት ነገር የሰማያውን እንጂ አይደለም ግን ለምን ይመስላችኋል? እዚህ ገዳም ገዳም እየተመረጠ በታጣቂ ኃይሎች አባቶቻችን በግፍ እየተገደሉ ያሉት፣ ብርበራው እየቀጠለ ነው ያለው። ምክንያቱም አሁን ኮኔክትም ማደርግላችሁ ሪሰንትሊ የወጣው ከአንድ አራት አምስት ወር በፊት በሲይ የወጣ አንድ መግለጫ ነበር፣ ታስታውሳላችሁ። ይሄ ደግሞ ታቦተ ጽዮንን በተመለከተ ነው። ትንሽ እንግዲህ ሪቫይዝ እናድርገው። ከአራት ወር በፊት እንግዲህ የአሜሪካ የስለላ ድርጅት ሲይ አንድ ያወጡት እንግዲህ ዶክሜንት ነበረ። ይሄ ዶክሜንት እንግዲህ ኖርማሊ በሲይ የሚቀመጡ ዶክሜንቶች አሉ፣ በሚስጥር ማለት ነው። እነዚህ አስር ዓመት ካለ ሲያሸርፋቸው ለህዝብ ሪሊዝ ይደረጋሉ። እና ይሄ ግን ያው በጣም ዲፕ የሆነ ሚስጥርም ጭምር ነው። ለረጅም ጊዜ ሲፈልጉት የነበረ ጉዳይ ስለሆነ አሁን በዚህ ዘመን ለምን መልቀቅ አስፈለገ የሚለው ጥያቄ ምልክት አድርጋቸው አስቀምጡበት። እንግዲህ ይሄ ዶክሜንት የተጻፈው በ1988 እንደ ፈረንጆች አቆጣጠር ነው እና አውልሞስት 40 አመት አልፎታል። እንግዲህ ምንድነው የሚለው ታቦተ ጽዮን የት እንደሚገኝ በሪሞት ቪወርስ ወይንም በሳይኪክ እነሱ ርስ ቪርስ የሚሏቸው ኖርማሊ ጠንቋዮች ናቸው ማለት የሆነም ቦታ እንግዲህ ቪው የሚያደርጉ ከሩቅ ሆነው አንድን ነገር የት እንዳለ የሚያዩ ምናምን ናቸው ብለውን ያስቀመጡት። እና ያው እነሱ በእንደዚህ አይነት ቴክኒክ ለረጅም ጊዜ ይጠቀማሉ፣ አንድን ነገር ለማወቅ ሲፈልጉ፣ ይሄ በጥንቆላ ዓለም ማለት ነው። ግን ያው የእግዚአብሔር ነገር እንዲህ በቀላሉ የሚያዩት ነገር ባይሆንም ግን እነሱ ግምታቸውን አስቀምጠዋል ማለት ነው። በሪሞት ቪወሮችን በመጠቀም እንግዲህ በነዚህ በሳይኪክ ጠንቋዎችን በመጠቀም እና እነዚህ ያሰፈሩት በስዕልም በጽሁፍም ነው ያስቀመጡት። እንግዲህ ምንድን ነው በመካከለኛው ምስራቅ ወይም ሚድል ዊስት ላይ ከአንድ መስጊድ አጠገብ ከታች እንግዲህ አንደርግራውንድ ማለት ነው በቀዝቃዛ ክፍሉ ውስጥ በሬሳ ሳጥን በሚመስል እቃ ውስጥ እንግዲህ በኮፍን ብለውን ያስቀመጡት የሬሳ ሳጥን ማለት ነው። እንደውም ተደራርቦ ተደራርቦ ማለት ነው። ከስር ወደ ታች መሬት ስር ተቀምጦ አይተነዋል ነው የሚሉት እንግዲህ። በዙሪያው ደግሞ ነጫጭ የለበሱ የሀረበኛ የሚመስል ንግግር ያላቸው ሰዎች አሉ። ወደ እሱ አይጠጉም፣ ይጠብቁታል። እንግዲህ ለመክፈት የሞከረ ይቀጸፋል አይነት ጽሁፍ ነው የጻፉት ማለት ነው ያው ልምድ ስለሆነ በስዕል ሊያስቀመጡት እና እነዚህ ነጫጭ የለበሱት ሰዎች በዙሪያ ያሉ ይጠብቃሉ። እንግዲህ ሀረበኛ የሚመስል ብለው ያስቀመጡት እንግዲህ አማርኛ እና ትግረኛ ያው ወደ ሀረበኛው ይሄዳል። እንደምታዩት እንደውም ሌላው በጣም የሚገርመው ከመስጊድ አጠገብ ነው ያሉት። እንግዲህ መስጊድ ያሉበት ምክንያት ምንድን ነው? ከላይ ዶም ያለው ወይንም አሁን እነሱ እንደውም ዶክተር መስከረም ለቺሳ በደንብ አብራርተዋለች፣ በዚህ ዙሪያ ላይ እሷም ላይ ገብታችሁ ሼክ ማድረግ ይችላላችሁ። ምንድን ነው ያው እንግዲህ በውጭው ዓለም የተለመደው የቤተክርስቲያን አሰራር የሆነ ሹጥጥ ያለ ከላይ መስቀል አድርገው ምናምን ነው፣ እንደኛ ከላይ ዶም ወይንም ጉልላት ያለው አልተለም አልለመደም እና እነሱ ያ ጉልላት ያዩ የሚታየው በሙሉ መስጊድ ነው የሚመስላቸው ማለት ነው። እና በዚህም እንድትመረምሩት፣ እና አክሱም ጽዮን ቤተ ክርስቲያንም ከላይ ትልቅ ጉልላት አለ፣ ያንንም ሊያመለክት ይችላል። እንደገና ደግሞ እሱ ብቻ አይደለም። ዛሬ ይሄንን ያነሳውበት ምክንያት ለምንድን ነው? በተለያዩ ገዳማት ውስጥ እንደዚህ አይነት ጉልላት ያላቸው ቤተ ክርስቲያኖችም ስላሉ ማለት ነው። አጣናን አንድ መጥቀስ ይቻላል። እንዲሁም ደግሞ ዝቋላ አባቶቻችን በግፍ የታረዱበት እንዲሁም ደግሞ አክሱም ጽዮን ኦሪጂናሊ እኛ የምናምነው በታሪክም እንደተነገረን ከሆነ እንግዲህ ያው ታቦተ ጽዮን አክሱም እንዳረፈ ነው የምናቀው ማለት ነው። ግን ከዛ በፊት ግን የተለያዩ ቦታዎችም ተቀምጦ ነበር። አንዱ ምሳሌ ጣና ላይ ጣና የምናነሳበትም ምክንያት እንግዲህ ሰሞኑ የጣና ነሽ የሚል አንድ መርከብ ገብቷል። ይህ መርከብ እንግዲህ እኔ የገረበኝ እናም ጥያቄ የፈጠረብኝም ነገር አለ። እንግዲህ አስቡ ከቻይና ነው ኦልድ ነው ዩዝድ ነው ማለት ብዙ ዓመት ያገለገለ ነው። አዲስ አይደለም። በጣም ጠንካራ ነው። ጥይት እንኳን የማይበሳው በጣም ከባድ የሆነ ሄቪ የሆነ እንግዲህ መርከብ እንግዲህ ጅቡቲን ሁሉ አቆራርጦ አሁን በአዲስ አበባ ምናምን የታየ ለምን እንደው ሀገር ውስጥ መሰራት ለቱሪስት ከሆነ እኮ ባለሙያዎች አሉ፣ የመርከብ ባለሙያዎች እና ያንን እኮ ማድረግ ይችላሉ። ግን ለምን ይሄ ነገር ከቻይና ያውም ዩዝድ አዲስም አይደለም፣ ዩዝድ አንቲክ የሆነ በጣም ጠንካራ ምን ዕቃ ይዞ ለመውጣትም አዶን ነው እንግዲህ። ይህንን እግዚአብሔር መንፈሳዊ አይኖቻችንን ያብራልን። በጣም ከባድ ነው። ምክንያቱም ጣና አሁን እዚህ ጋር ያመጣውበት ጣና ዝቋላ፣ እንዲሁም አክሱም ሲሆን ገዳማት ያሉበት ኤሪያዎች በሙሉ አሁን ታርጌት ናቸው። በዛው ልክ ደግሞ አባቶቻችን ታርጌት እየተደረጉ እየተገደሉ ነው ያሉት። ብርበራው እንደቀጠለ ነው ያለው እና ይሄ ማየት የሚቻለው እንግዲህ በመንፈስ አይን ስናየው ነው። ዝም ብለን ባለሙያ አይኖችችን ስና ምን ችግር አለው እንዴ? ቱሪስታችን ሀገራችን ለምን እንዴ ትሰልጥን? እንደዚህ እንደዚህ ልንን እንችላለን ግን አንዳንድ ጊዜ ዘመኑን ከመመርመር ያለውን ሁኔታ ከማየት ፋይሎችን ከማገላበጥ አንጻር ማለት ነው። እነዚህ ነገሮች ልብ ልንላቸው መመርመር አለብን ብዬ አስባለሁ። ዝም ብለን ቀለል አድርገን ልናልፋቸው የሚገባ አይደለም። በተለይ ዋይ የሚለውን ጥያቄ ለምን የሚለውን ሁላችንም አይምሮቻችን ላይ መክተት አለብን ብዬ አስባለሁ እና ከታቦተ ጽዮን ጎን ለጎን በጣም ብዙ የሚፈለጉ እቃዎች አሉ። የተዘረፉም እቃዎች አሉ። በዚህ መሀል አባቶቻችን እየተገደሉ ነው ያሉት። የእኛም ዝምታ እስከ መቼ እንደሆነ አልገባኝም። በተለይ ደግሞ ምዕመን ያው እንግዲህ ከላይ ያለውን የሚከተለው ዴፍኔሊ ግን አባቶች በዚህ ዙሪያ ላይ ደፍሮ መውጣት አለባቸው። ያኔ ጥቁር ልበሱ ብለው እንደወጡት ይሄም በሲሪየስ ነገሩ መመርመር አለበት። ዝም የምንለው ነገር አይደለም፣ እና አባቶቻችን በረከታቸው ይደረብን። እነሱ መልካምና የተሻለ ቦታ ጋር ነው ያሉት። ይሄ ዓለም ከንቱ ከንቱ ነው፣ ግን በይበልጥ ነገሮችን እንድንመረምር ዘመኑን እንድናየው ድምጻችንን እያሰማን ደግሞ አገራችንንም ቤተክርስቲያናችንንም እንድንጠብቅ ይረዳልና የተቻላችሁን ድምጻችሁን አሰሙ። ጌታችን እግዚአብሔር ይስጥልን። እንደሰማችሁ ነው እንግዲህ ለዚህ ጊዜ መካችን የህሊናችን ይፈትልን። እየሆነ ያለው ነገር ስናገናኘው ወደ ሌላ ነገር ነው የሚያመራው። የተፈለገ ነገር አለ። ሲጀምር የሆነ መነኩሴ ተገርሎ ምንም አይገኝም ሲጀምር። ይሄ ማለምን ማለት ነው። ከእሱ ጋር ጀርባው ነገር አለ ማለት ነው። የተፈለገ ነገር እኛም አናውቀው። እኛስ እስከምናውቅ ወደስ ምንም አይገኝም። የሆነ ገዳም ውስጥ የሚኖር አባት ሃያ ዓመት ዘግቶ ያለ በአ ዘግቶ ነው ያለ አባት ተገሎ ምንም አይገኝም። መንግ ኦኬ ተጠቅያይ ነው ከተባለ መንግስትን አያገኘውም እሱን አባት ጋር ስለገደለ ኦኬ አያገኘው። መንግስት ከፈለገ የዚህ ስድስት ኪሎ መምጣት ይችላል የዚህ መምጣት ይችላል መንግስት ከፈለገ። እዛ ግን የተፈለገው ያ ነገር አለ ማለት ነው። የሆነ ካንድ ተገሎ የሚገኝ ነገር የለም። ኦኬ አይ፣ የሚገድለው የሆነ የመንግስት አካል ነው በተባለም ታጣቂዎች የተባሉትን እነዚህን የመንግስት ተካ ያሉትን አያገኛቸውም እኮ አባቶችን ገድለው ሰው፣ ምን አለ ማለት ነው። ከኋላ የሆነ የተፈለገ ነገር አለ። አንድ አባት ሲገደል የሚገኝ ነገር አለ ማለት ነው። እነሱ እኛ የማናውቀው እነሱ የሚያገኙት፣ እኛ የማናውቀው እነሱ የሚያገኙት ማለት ነው። አንድ ቤተሰብ ሲቃጠል እኛ የማናውቀው እነሱ የሚያገኙት ነገር አለ። እኛ ስናስበው ቤተሰብ ተቃጠለ ምን ይገኛል? ቤተሰብ ተቃጠለ ምን ይገኛል? ፈረሰ ምን ይገኛል? ምንም አይገኝም እኮ እኛ በዚህ ባለን ሊላ ስናስብ፣ ከዛ ሻገር ስንል ግን እነሱ የሚያውቁት እኛ የማናውቀው ትልቅ ነገር እንዳለ ማሰብ አለብን። ስለዚህ እግዚአብሔር አምላካችን አነ ህልናችን አይልባችን ይክፈት ለማስፈልጋለሁ። ይህን ይመስል ነበር ቪዲዮችን። በአዲስ ቪዲዮ እስከምንገናኝ በደስ የሚዲዮ ላይክና ሼር ሰብስክራይብ እንዳይረሳ፣ ቸር ቆዩልኝ።